ኡምራን የሚያክል ነገር ተወፍቀው እጆቻቸው ከስርቆት ያልተቆጠቡ ሰዎች አሉ። ጓደኛ ምረጥ፣ አዋዋ ይህን ወስን። የአንተ ጓደኞች እነዚህ በዱንያ ፍቅር የታወሩ ልባቸው በማላያኔ ጊዜያቸውን በሚያሳልፉ ሰዎች ሳይሆን ሌትና ቀን ጌታቸውን በመፈለግ የሚያለቅሱ እነዛ ምስኪኖች ናቸው። የማትሰግዷን የማትጾሟን አላህ ይስጥ። አሚን በል፣ አረ እንዳደነግጠ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ ቀለም ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስደንጋጭ፣ አስገራሚ የሆነ መረጃ ነው። እንግዲህ ሰው ኡምራ ሲያደርግ ቀልቡ ይረጥባል፣ ወደ አላህ ይመለሳል አይደል? ኡምራ እያደረገ ኡምራ ከሚያደርጉ ሰዎች ብር ሰርቆ አንድ ኢትዮጵያዊ ተሰውሯል። ይህ እጅግ በጣም አነጋጋሪ የሆነ መረጃ ነው። እሱም መረጃ ወደ እናንተ የማቀርብ ነው የሚሆኑ ሌሎችም ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷ እንዲጫኑ በቀጥታ ወደ ቪዲዮ

አላሁ አክበር አላሁ አክበር፣ እንዴት የሚያምር ድምፅ ነው። ቃሪ ሰኢድ ግርማ ይባላል። እንግዲህ ዩቲውብ ቻናል አለው። ዩቲውቡን ሰርች አድርጋችሁ የሚገርም ቲላዋ ማዳመጥ ትችላላችሁ። በጣም የድምፁ አድናቂ ነኝ። በጣም ነው መወደው የቃሪ ሰኢድ ድምፅንና ማሻላህ ቪዲዮችን። በቁርአን ቀልባችንን ረጠብ አድርገን እንጀምረው ብዬ ነው። ወደ ቀጣይ ቪዲዮዎች እንሂድ። የማትሰግዷን የማትጾሟን አላህ ይስጥን። አን ይምበል። ኧረ እንዳደነግጥ አብሽር

እያደረግን አይደለም። አላህ ሰብሐናው ተዓላ አይናቸውን ከሀራም የሚጠብቁ ባሮች ያደርገን፣ ጀነተል ፊርደውስ የረሱል ጎረቤት ያደርገን። እንዲሁም አላህ ፍረዳይንን ይወፍቀ ካለም ኢስላም አይደለም። ለመሆኑ ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም በጎችን ይጠብቁ እንደነበረ ታውቃላችሁ? በጎችን ይጠብቁ የነበሩት ውዱ ነብይ ሲናገሩ በጎችን የመምራት ያህል ነብይነት የለም በጎችን መስመር አስይዞ መንገዳቸውን ጠብቀው ማን እንደሚመራቸው እረኛቸውን አውቀው በስራት እንዲኖሩ የማድረግን ያህል ብቃት የለም ነው የሚሉት። በግ ጠባቂ ያልሆነ ነቢይ የለም። ዴር ወዝኖ ፕሮፌት except that herded them በጎች ከባድ ናቸው። እነሱን ስታግድ ትህትና ምን እንደሆነ ታውቃለህ። የትዕግስት ዋጋ በደንብ ይገባል። ከዛ ጥሩ አመራር ትሆናለህ። ውዱ ነቢይ የአመራር ብቃቱን በሚገባ ከበወጣት አልፈው ለህዝቡ እንዴት አድርገው እንስሳቶችን መጠበቅ እንዳለባቸው ያስተምሩ ነበር። ወተት የሚያልበ ቢኖር ጨርሶ ወተቱን ማለብ እንደሌለበት ለእንስሳቱ ልጆች ማስቀረት እንዳለበት እያለበ ያገኙትን ሰው በማስተማር ተናግሯል። ትናንሽ የሚባሉ እንስሳትን መብላት አማራጭ እንዳልሆነ በቀቀንን ጠቅሰው አስተምረዋል። በቂያማ፣ በዛ በፍርድ ቀን ሰዎች ለእንስሳት በራሩት መጠን የአላህ ምሕረትን ያገኛሉ ሲሉ አስገንዝበዋል። ኢስላም ሰዎች መብት እንዳላቸው ሁሉ እንስሳትም ተመሳሳይ መብቶች እንዳላቸው ያስተምራል። ለመጋለብ አቅም ያላቸው ከሆኑ ብቻ ጋልቧቸው፣ ሲደክማቸው ከላያቸው ላይ ወረዱ፣ አላህን ፍሩ ብለው አስተምረዋል። በእንስሳ ላይ በጨከነ በዚያ ሰው ላይ የአላህ እርግማን ይሁን ብለው ተናግረዋል። ይህን እንሳስብ፣ በእንስሳት ላይ የጨከንኩበትን ጊዜ ሁሉ ይረግማሉ። ፈጣሪ መዝረቱን ያደርግልኝ ጭምርም ምለምናል። አንድ ነገር ነገር ያችሁላው አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቅል ነገር ውሃ ይዘው ውዱ እያደረጉ ሳለ አንዲት ድመት ባጠገባቸው ታልፍና አይኗን ማንቆርቆሪያ ላይ ታሰርፋለች። ድመቷ ስትታይ ውሃ እንደጠማት ያስታውቅ ስለነበር ነብዩ ውዱ ማድረጋቸውን በማቋረጥ ቅሉን ድመቱ አጠገብ ያስቀምጡታል። ድመቷ ውሃውን በመጠጣት ጥሟን ከቆረጠች በኋላ ራሱ ውዱ ማድረጋቸውን ቀጠሉ። ልብ በሉ ውዱ ነብይ እንኳን ለሰው ልጅ ይቀርና ለእንስሳት እንኳ በመጨነቅ ብዙ ትምህርቶችን አስተምረው አልፈዋል። አሁን ለዓለማት ህዝነት የተላኩትን ነብይ ይከተላሉ እያለ ጨካኝ ፍጥረት መሆን የሚቻለው የለም፣ ካለም ኢስላም አይደለም። አላሁም ሰሊ ወሰሊም ወባሪክ ዓላ መሐመድ ወዓላ አሊ ሰይዲና መሐመድ ይህን ቪዲዮ የሰራው ወንድማችን ሙስሊም አይደለም። ክርስቲያን ወገናችን ነው፣ ነገር ግን ስረ ረሱል ሰለላሁ አለይሂ ወሰለም እንዲህ በሚያምር ሁኔታ ስረ ነቢ ሰለላሁ አለይሂ ወሰለም ያሳልፉትን ታሪክ ለሰው ልጅ ያላቸው ርህራሄ ከሰው ልጅ አልፈው ለእንስሳ ምን ያህል እንደሚራሩ ይህ ወገናችን እየተናገረ ነበር። ኪዳ የገጠር ልጅ ይባላል። ቲክቶክ የምትጠቀሙ ከሆነ ኪዳ የገጠር ልጅ ብላችሁ ሰርች ብታደርጉ፣ በተለይ ጁማ ጁማ፣ ዛሬ ጁማ ነው እያለ ሰረሱ ላ ስለሚናገራቸው ነገሮች እጅግ በጣም ይማርካሉ። እና ኪዳን እንግዲህ አላህ ስብን ታላ ሂዳ የስጦ ነው ማለት ፈልገው፣ እኛንም ደግሞ ረሱል ስለ ላ ስለም እንዳስተማሩን መልካም ስነምግባርን የተላበስን ባሮች አላህ ያድርገን። ጓደኛ ምረጥ አዋዋ ይህን ወስን የአንተ ጓደኞች እነዚህ በዱንያ ፍቅር የታወሩ ልባቸው በማል አይኔ ጊዜያቸውን በሚያሳልፉ ሰዎች ሳይሆን ሌትና ቀን ጌታቸውን በመፈለግ የሚያለቅሱ እነዛ ምስኪኖች ናቸው አይንህን ወደ ሌሎች ከፍ አታድርግ የዱንያ ጌጥ እንዳያስደነግጠ የምታዩ ጊዜ ብልጭልጭ ነገርና የምታዩ ጩሆት አንተን እንዳይጎትትህ አላህ ነቢዩ መሐመድን ጸለይ ሰለላሁ ዐለይሂ ወሰለም ታላቁ ታላቁን ሰው እንኳን ሳይቀር ወስብር ነፍሰክና ያላቸው አይደለም ማለዲን ይድኡና ረብሁም ቢልገዳት ወልአሽር ከታላቅነታቸው በወሂ ከመታገዛቸው ጅብሪል ጓደኛቸው ከመሆናቸው ጋር ጓደኛ ምረጥ ነው ያላቸው ባላህ ስብሃነ ወተዓላ ለመጨረሻችን ማማር ለውጤታማነት ህይወታችን ቀጣይ አኸራ ህይወታችን ዋስትና ሊሆንን የምንችለው እምንመርጣቸው እምን መርጣቸው ለህይወት ጓደኝነት እምናጫቸው ሰዎች ይወስናሉ። በትክክል በትክክል ጓደኛ ትልቅ ሚና ነው ያለው በእኛ ህይወት ላይ ማለት ነው። በህይወት መስመራችን ውስጥ ያሉት ወደ አላህ የሚያቀርቡን ካልሆኑ ለዱኒያም ለአሄራም የማይጠቅም ጉዳይ በማውራት ላይ የተጠመዱ አይነት ጓደኞች ከሆኑ እነዚህን ጓደኞች መራቅ አለብን። ምክንያቱም ሰው ውለውን ነው የሚመስለው ሰው አካባቢውን ነው የሚመስለው። ምናልባትም የመጀመሪያ ቀን ሁለተኛ ቀን እነሱ የሚያደርጉት ተግባር ሊደብረን ይችላል፣ ምናም ነገር ወይም እነሱ ተዉ ምናም ወደ ማለት ልንሄድ እንችላለን። ከዛ ቀስ እያለ እየቆየ እየቆየ ሲሄድ ግን እኛም ወደ እነሱ መቀየራችን አይቀርምና በተቻለ መጠን ጓደኛ መምረጥ አለብን። ምን ያህል መልካም ሰው ነው፣ ምን ያህል ስነ ጓር የተሟላ ሰው ነው፣ ምን ያህል ወደፊት ፊውቸር አለው ብለን ልንመርጥ ይገባል። ቢቻል በእድሜ ከኛ ከፍ ያሉ፣ በእውቀት የተሻሉ፣ ዲናቸው ላይ ጠንካራ የሆኑ ሰዎችን ብንመርጥ ለእኛም ጥሩ ነው። አላህ እኛንም ጥሩ ጓደኛ ያደርገን፣ ጥሩ ጓደኛም አላህ ይወፍቀን። አሁን መወስዳቸው ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ እጅግ በጣም አስደንጋጭ መረጃ ነው። ምክንያቱም እስከዛ ድረስ እኔ በኩል የሰምቻ አላቅም። ኡምራ ሂዶ እንግዲህ ንብረት ዘረፈ። እስቲ ቪዲዮን እንመልከት። እንዲሁም ደግሞ ትልቅ ፔጅ የፖስተተዋለ እሱን ምን ያነበላችኋሉ፣ ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። አንተና እኔ እዚህ አላህን ዑምራ ወፍቀን ብለን እንጠይቃለን። በሌላ በኩል ደግሞ ዑምራን የሚያክል ነገር ተወፍቀው እጆቻቸው ከስርቆት ያልተቆጠቡ ሰዎች አሉ። ስብሓና አላህ ያስተካክለው፣ ወላሂ አላህ ያብጅ። እጅግ በጣም ነው የሚያሳዝነው። እንግዲህ ሁላችንም ዑምራ ማድረግ እንመኛለን፣ እንፈልጋለን፣ ዱዓ እናደርጋለን አይደል? ነገር ግን ዑምራ ሄዶ የባከነው ኡምራ ማለት ነው። የባከነው ኡምራ ኡምራ ሄዶ ነው እንግዲህ የዘረፈውና እስቲ ሂጅራ ኢስላማዊ ድህረ ገጽ ወይም ሂጅራ ቲዩብ የፖሰተውን ወደ እናንተ ላጋራቸው ከወደ መዲና የተሰማው መረጃ በጣም አስደንጋጭ ነው። የሀገራችንን ገጽታም የሚያበላሽ ነው። ይህ በፎቶ ላይ የምትመለከቱት ግለሰብ አደም ድርስ ሙሄ የተባለ ግለሰብ ሳውዲ ለኡምራ ሂዶ አብረውት ከነበሩ የአላህ እንግዶች ዘጠኝሺ ሪያል ሰርቆ ከሆቴል መሰወሩ ተሰምቷል። ፖሊስ እየፈለገው ነው። በቁጥጥር ስር ሲውል ከባድ ችግር ይጠብቋል። የተመለከታችሁ ሰዎች በእነዚህ ቁጥሮች ጥቆማችሁን በፍጥነት አድርሱ ብለው ከስር የምትመለከቷቸው ስልክ ቁጥሮችን እንግዲህ አስቀምጧሉና እንግዲህ በምስሉ ላይ የምትመለከቱት ሰው የተመለከታችሁ ካላችሁ ወደ ሳውዲ አካባቢ የምትኖሩ ሰዎች እንግዲህ ባስቀመጥኩላችሁ ስልክ ቁጥር በዛ እየደወላችሁ እንድትጠቁሙ በዚህ አጋጣሚ እህ ጠቁሟችኋሉና፣ በጣም የሚያሳፍር ዜና ነው ወላሂ ለአዚም እንግዲህ፣ ወደ ዘጠኝ መቶ ሪያል አብረው ኡምራ ሊያደርጉ ከሄዱ ሰዎች ነው ይህ ወንድማችን የዘረፈው። እና በጣም እንዴት አስቻለው ነው ያልኩት። ወላሂ ለአዚም በጣም ከባድ ነው፣ አስነዋሪ ድርግት ነው። ሂጅራት ዩቦች እንዳሉትም የሀገራችንን ገጽታ የሚያበላሽ ነው። ምናልባት ከፖሊስ ሊሰወር ይችላል፣ እስከ መጨረሻውን ፖሊስ ላያገኘው ይችላል። ነገር ግን ከአላህ ሊሰወር አይችልም። የሰው ሀቅ በጣም ከባድ ነው እንኳን ኡምራ ልናደርግ ምናምን ሄደን ይቅርና እዚሁ እንኳን እዚሁ ሆነን የሰው ሀቅ በጣም ከባድ ነው። ምናልባት አላህ ላይ የምንሰራው ወንጀል እንኳን ቢሆን ቢያንስ ዱ አድርገን አላህ እንለምነን አላህ ማህሪ የሆነ ጌታ ስለሆነ ይምረናል። የሰው ሀቅ ግን በጣም ከባድ ነው። ኡምራ እያደረገ ያለ ሰው ቀልብ መስበር እጅግ በጣም ከባድ ነገር። አስቡት፣ ኡምራ የሚያደርግ ሰው ዱው ምን ያህል ሙስተጃብ እንደሆነ ዱ ቢያደርግበት ዱዓ ቢያደርጉበት አንድ ሰው ብቻ አይደለም የዘረፈው ብዙ ሰው የዘረፈውና፣ በጣም አሳፋሪ ዘመን። ምን አይነት ዘመን ላይ እንደደረስን ወላሂ፣ ላዚም አላህ ሱብሃነሁ ወተዓላ መጨረሻችን ያሳምረው ነው ማለትም ፈልገው። እጅግ በጣም አሳፋሪ የሆነ ወንጀለው። እንግዲህ አስቡት እንዲህ የተቀደሰ ሰፍራዎች አካባቢ ስንሄድ ኢባዳችን እጥፍ እንደሆነ ሁሉ ወንጀላችንም ልክ እንደዛው እጥፍ ነው የሚሆነው እና እዛ አካባቢ ላይ ሆኖ ይህንን ነገር ለመስረቅ እንዴት አእምሮ ራሱ እንደበጣለት አላቅም በጣም አስከፊ ነገር ነው። ብቻ አላህ ስብሃነ ወተዓላ የእኛን መጨረሻ ያሳምረው እሱንም ወደ ቀልቡ መልሶት እንግዲህ የሰው ሀቅ መልሶ አፉ በሉኝ የሚል አላህ ያደርገው ነው ማለት ፈልገው። ለማንኛውም ግን ለማንኛውም ይህንን መረጃ ያጋሩ ሰዎች ካያችሁት በዚህ ስልክ ቁጥር አሳውቅን ብለዋልና ከስር ባስቀመጡት ስልክ ቁጥር ደውላችሁ እንድትጠቁሙ በዚህ አጋጣሚ የጠቁማለሁ። በጣም ነው የሚያሳፍረው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁት እንደተለመዱ ሁላችሁም ላይክ ላይክ አድርጉ፣ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ እንሻላ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረሕመቱላህ ወበረካቱ።